ጠቅላይ ሚኒስትር ዐቢይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው ዕድገት ሳይሆን ሚራክል ነው ሲሉ ተናገሩ። ጠቅላይ ሚኒስትር ዐቢይ ይህንን ያሉት በአገሪቱ ብሔራዊ ቴሌቪዥን ኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለ ምልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደመወዝ ጥያቄን አንስተው ተናግረዋል።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 ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ከሚራክል ኩላሉ ዕድገት ማሳያዎችን የጠቀሱ ሲሆን ከ1984 እስከ 1998 ባሉት 15 ዓመታት ውስጥ ወደ ውጭ ከተላኩ ምርቶች የተገኘው ገቢ ሰባት ዘንድሮ በአንድ ዓመት 8 ቢሊዮን ዶላር ገደማ ከኤክስፖርት ኢትዮጵያ ታገኛለች። በአንድ ዓመት 8 ቢሊዮን ዶላር የምታገኝ አገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል ኮሲሉ ተናግረዋል። ይህ ዓመት ሲጀመርክ የኢትዮጵያ የማንሰራራት ዓመት ነው ብዬ ነበርክ ያሉት ገቢ አህመድ ኩዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን አራት 51 ዓመት ከደገመች ኢትዮጵያ በቃ መከራው አበቃ ኮሲሉም ተደምጠዋል። ጠቅላይ ሚኒስትሩ አገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበችው የቡና ምርት ያገኘችው ገቢ 3.5 ቢሊዮን ዶላር እንደነበረ እና ከዘንድሮ በአንድ ዓመት 2.5 አምስት ቢሊዮን ዶላር ሸጣለች። ምን ማለት ነው? በሁለት ዓመት ውስጥ አምስት ቢሊዮን ብትሸጥ በአስራ አምስት ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ብለዋል። በተመሳሳይ ም 15 ዓመታት ውስጥ ከወርቅ ሽያጭ የተገኘውን ገቢ ልንስ ሥራ አቅርበው 58 ሚሊዮን ዶላር ከኤክስፖርት ተገኝቶ እንደነበረ እና ከዘንድሮ 3.2 ቢሊዮን ዶላር አግኝታለች ከሲሊ ከፍተኛ መርታ መመዝገቡን ጠቅሰዋል። ባለፈው ዓመት የውጭ ምንዛሪ ተመን በገቢያ እንዲወሰን ከተደረገ በኋላ የአገሪቱ ገንዘብ የመግዛት አቅም በከፍተኛ ሁኔታ የተዳከመ ሲሆን፣ ይህም በገቢያ ላይ የምርት ዋጋ ከፍተኛ ጭማሪ ማስከተሉ ሲነገር ቆይቷል። ከዚህ ውሳኔ በኋላ ወደ 54 ብር ገደማ የነበረው የአንድ ዶላር የምንዛሪ ዋጋ በአሁኑ ወቅት በይፋዩ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ግን ወደ ከ150 በላይ መድረሱ ይነገራል። በተመሳሳይ በየጊዜው መንግሥት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦች እና የአገልግሎት ዋጋ ከፍተኛ ጭማሪን በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ነው። ጠቅላይ ሚኒስትሩ ስለ ኑሮ ውድነት እና ስለሚነሱ የደመወዝ ጥያቄዎች ሲያስረዱ ኢትዮጵያ ውስጥ ካለው የዋጋ ንረት ጋር ተያይዞ እኮ የኑሮ ዘያችን በግራም በቀኝም ተነካክቷል ኮ ካሉ በኋላ በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ ብለዋል። በቅርቡ የሕክምና ባለሙያዎች ያነሱትን የደመወዝ ጥያቄ ከምንም ጥያቄ የለውም፣ ከደመወዝ ጋር የሚያያዝ ችግር አለብን፣ ሌጂትሜት ነው። ነገር ግን የተለየ አይደለም፣ ብዙዎቻችንን የሚነካ ነገር ነው ብለዋል። ይህንን የደሞዝ ጥያቄ ለመፍታት ግን ከማስተዋል መስከን ማሰብ ይስፈልጋልኩ በማለት ይህንንኩ ለፖለቲካ ዓላማ መጠቀም የሚፈልጉ ከሰዎች እንዳሉ ታይተዋል ሲሉ ተናግረዋል። የደሞዝ እና የጥቅማ ጥቅም ጥያቄያቸው ከምንም አይነት የፖለቲካ ጋር እንደማያዝ የጤና ባለሙያዎቹ በተደጋጋሚ ቢገልጹም ጠቅላይ ሚኒስትሩን ጨምሮ ሌሎችም ባለሥልጣናት ጥያቄው የሌሎች መጠቀሚያ ሆኗል ሲሉ ይከሳል። ከዚሁ ጋር ተያይዞም ባለፉት ሳምንታት በርካታ የጤና ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ሲዘገብ የነበረ ሲሆን የፌዴራል ፖሊስም ወደ 50 የሚጠጉ የጤና ባለሙያዎች ከትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ በሚል መያዙን አስታውቋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት 91 ቢሊዮን ብር መንግሥት መጨመሩን በመጥቀስ ከ91 ቢሊዮን ብር በዓመት ከመመደብ በላይ ኢትዮጵያ አቅም የላትም ብለዋል። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ከያሉት ጠቅላይ ሚኒስትሩ ዘንድሮ የፌዴራል መንግስት ሰራተኛ ደመዝ የሚከፍለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሹ የሚውለው ለደሞዝ ነው። 900 ቢሊዮን ገደማ ብር እንጠብቃለን፣ ግማሹ ደሞዝ ነው ብለዋል። መንግሥቲ ጥያቄ በጨዋት ይመለሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ ኩ በሰከነ መንገድ አቅማችንን እያገነዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክመት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል። ብንጮህ እና ብናበላሽ እናተፈዋለን እንጂ አናለማውም የጀመርናትን ችላንችል እናወድማታለን እንጂ ውጤት አናመጣበትም ኪ በማለት በውይይት እና ሁለቱንም ወገኖች አሸናፊ በሚያደርግ መንገድ ከመፍትሄ እያበጀንለት እንሄዳለን ብለዋል።